ሰላም እንዲናችው ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንቅሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን ጥናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ እንዲሁም ቪዲዮ ለብዙዎች እንዲደርስ ቪዲዮ ላይክ ማድረግ እንዳይረሳ አብራችሁን ቆዩ። ሚካኤል አርቴታ ጆርጂኒዮ በአርሰናል ለተጨማሪ 12 ወራት እንዲቆይ ለማሳመን የሞከረ ቢሆንም ጆርጂኒዮ ግን ማክሰኞ አመሻሽ ከክለቡ ጋር መሰናበሱን አረጋግጧል። አሁን ጆርጂኒዮ ከብራዚሉ ፍላሚንጎ ጋር የሶስት ዓመት ኮንትራት የተፈራረሙም ተረጋግጧል። ፊላሚንጎ በጥር ወር ጆርጂኒዮን ለማስፈረም መክሮ በመጨረሻ ከ2025 እስከ 2026 የውድድር ዘመን እና ከመጪው የዓለም የክለቦች ዋንጫ በፊት ፊርማውን አረጋግጧል። እንግዲህ ጆርጂኒዮ የምርአብ ለንደኑን ቼልሲ ለቆ ወደ አርሰናል ከተቀላቀለበት ጊዜ አንስቶ ጥሩ የሚባል ጊዜ ከአርሰናል ጋር አሳልፏል ማለት አይቻልም። በተለይም ደግሞ ከጉዳት ጋር ያለው ሂስትሪ ይህን ያህል ጥሩ የሚባል አይደለም። በመጨረሻም እንግዲህ አርሰናል ጋር ያለው ልሃም እንዳበቃ ነው የተገለጸው። በተያዘ ዜና አርሰናል በክረምቱ የዝውር መስኮት ለዩክሬናዊው ዚንቼንኮ የሚቀርብን የዙጉር ጥያቄ ለማዳመዝ ዝግጁ መሆናቸው ተዘግበዋል። እንግዲህ የተጫዋች ማንቸስተር ሲቲን ለጎ አርሰናልን ከተቀላቀለበት ጊዜ አንስቱ በማጥቃቱ ረገድ ጥሩ የሚባል ተጫዋች ነው። ነገር ግን የዚህ ተጫዋች እንደ ድክመት የሚጠቀሰው ምንድነው? ኦቨርላፕ በማድረግ ለተጋጣሚ ስፔስን ይፈጥራል እና ከዛ አንጻር ይመስላል እንግዲህ ሚካኤል አርቴታ ብዙ የመጫወቻ ጊዜ ነው ሲሰጡት አንመለከትም፣ እና በመጨረሻም ይህ ተጫዋች እንግዲህ አርሰናልን የመልቀቁ ነገር እውን እንደሆነ ነው እየተገለጸ የሚገኘው። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ሮሪጎን እንደሚያደንቀው እና በክለቡ ውስጥ እንደሚፈልገው ተናግሯል። ታዲያ የዚህ ተጫዋች ጉዳይ ማለትም ይሄ ተጫዋች በሪያል ማድሪድ የመቆየቱ ነገር እውን እንደሆነ ነው የተገለጸው። ከዚህ በፊትም እንዳሳወቅኳችሁ የተጫዋቹ ቆይታ በአዲሱ አሰልጣኝ እጅ ስር ነው ብያችሁ ነበረ። ታዲያ አዲሱ አሰልጣኝ የተጫዋቹ አድናቂ እንደሆኑም ታውቋል። የተጫዋችም በሪያል ማድሪድ ቤት የመቆየስ እድሉ ሰፍቷል። አርሰናልም እንግዲህ ሌላ አማራጮችን ይመለከታል ተብሎ ነው የሚጠበቀው። አርሰናል ከቶማስ ፓርቲ ጋር በአዲስ ኮንትራት ዙሪያ እያደረገ ያለው ንግግር የመጨረሻ ደረጃ ላይ እንደሚገኝ ተገልጸዋል። እንግዲህ ከዚህ በፊትም ሚካኤል አርቴታ አሳውቋል ተጫዋቹ በአርሰናል ቤት እንዲቆይ ይፈልጋልና ተጫዋች ጉዳይ ማለትም ይህ ተጫዋች በአርሰናል ቤት የመቆየት ስድሉ ሰፊ እንደሆነ ነው የተገለጸው። አንድ መረዳት ያለብን ነገር ምንድን ነው፣ የማርቲን ዙቤሜንዴ መኖር የአርሰናልን የመሃል ችግር ሙሉ ለሙሉ ይፈተዋል ተብሎ አይጠበቅም። ቶማስ ፓርቲ በተለይም ደግሞ የቡድኑን ባላንስ የሚጠብቀው ተጫዋች ከመሆኑም አንጻር በአርሰናል ቤት የቶማስ ፓርቲ መኖር ለሰሜን ለንደኑ ክለብ እጅግ ጠቃሚ ነው ተብሎ ነው የሚጠበቀው። እንግዲህ ሚካኤል አርቴታም ለዚህ ይመስላል እንግዲህ ተጫዋቹ በፍላይ ኤምሬትስ እንዲቆይ ከውሳኔ የደረሱት። በቅርቡም እንግዲህ አዲስ ኮንትራት ይፈርማል ተብሎም ይጠበቃል። አርሰናል የአትሌቲኮ ማድሪዱን ኮኮብ ለማስፈረም ከፍተኛ ጥረት እያደረገ እንደሆነ ታውቋል። የቀድሞ የአትሌቲኮ ማድሪድ ዳይሬክተር አንድሬ ቤርታ ጁሊያን አልቫሬስ ምን መስጠት እንደሚችል በትክክል ጠንቅቀው የሚያውቀው ሲሆን ተጫዋቹን ወደ ፍላይ ኤሚሬትስ ለማምጣት ትልቅ ጥረትም እያደረጉ እንደሆነ ታውቋል። የስፔኑ ታማኝ ምንጭ እንግዲህ ማርካ ነው ይህንን እየዘገበው አርሰናል በዋነኝነት በክንፍ መስመር ቦታ ላይ የሮሪጎን ሁኔታ ሲከታተል ቆይቶ ነበር። ነገር ግን ተጫዋቹ በሎስ ብላንኮቹ ቤት የመቆየቱ ነገር እውን ሆኗል። ይህንንም አስከትሎ ታዲያ አርሰናሎች ፊታቸውን እንግዲህ ወደ አርጀንቲናዊው ተጫዋች ጁሊያን አልቫሬዝ አዙረዋል። የኢስፓኞሉ ግብ ጠባቂ ጁዋን ጋርሻ ባርሴሎናን የመቀላቀል ፍላጎት እንደሌለው ታውቋል። ግብ ጠባቂ ወደ ፕሪምየር ሊጉ መዘወር ፍላጎት አለው። ጁዋን ጋርሺያ ታዲያ በአርሰናል ሲፈለግ የነበረ ተጫዋች መሆኑም ይታወሳል። እንግዲህ አንድ መዘንጋት የሌለበት ጉዳይ ግብጠባቂው በስፔን ውስጥ ከሚገኙ ምርጥ ግብ ጠባቂዎች ግንባር ቀደሙ ነው። አርሰናልም እንግዲህ ይህንን ግብ ጠባቂ የማስፈረም ፍላጎት አላቸው። በኢስፓኞል ቤት እያሳየ የሚገኘው እጅግ አስደናቂ የሆነ እንቅስቃሴም የበርካታ ክለቦችን ቀልብ እንዲስብ አድርጓል። ያለአብነት ያህል እንኳን ሁለቱን የማንቸስተር ክለቦች ማንቸስተር ዩናይትድና ማንቸስተር ሲቲ በግብ ጠባቂው ላይ ፍላጎት አላቸው። አርሰናልም እንግዲህ ስሙ ከስፓኞሉ ግብ ጠባቂ ዮዋን ጋርሲያ ጋር ሲያያዝ ቆይቷል። ታዲያ ይህ ግብ ጠባቂም እንግዲህ ወደ ፕሪምየር ሊግ የማቅናት ፍላጎት እንዳለው በይፋ አሳውቋል። በዘንድሮ የውድድር አመት በሊጉ ትላልቅ የጎል እድሎችን መፍጠር የቻሉ ተጫዋቾች ሲገለጹ ቡካዮ ሳካ ሶስተኛ ደረጃ ላይ ተቀምጠዋል። ሳካ ታዲያ ለረጅም ወራቶች በጉዳት መራቁ ይታወሳል። አርሰናል ውጤታማነት ቁልፍ ተጫዋች እንደሆነ ይታወቃል። በተለይም ደግሞ በክንፍ መስመር የጎል እድሎችን በመፍጠር ለአርሰናል እጅግ ወሳኝ የሆነ ሚናን መጫወት የሚችል ተጫዋች እንደሆነ ታዲያ አርሰናል የስፔኑ ክለብ ሪያል ማድሪድ እንዲያሸንፍም ትልቅ ሚናን መጫወት የቻለ ተጫዋች ነው። ብዙ የጎል ዕድሎችን ይፈጥራል። ከዚህ አንጻር የተጫዋች በአርሰናል ቤት ወሳኝ ተጫዋች መሆን ችለዋል። በአርሰናል የዝውውር ራዳር ውስጥ የገባው ስሎቬንያዊው ቤንጃሚን ሲሶኮ በክረምቱ የዝውውር መስኮት ወደ አዲስ ክለብ ማቅናት ፍላጎት እንደሆነ ታውቋል። ነገር ግን የሚያቀናበት ክለብ ለእድገቱ ትክክለኛው አማራጭ መሆን እንዳለበት የሚያሳወቀ ሲሆንም እንደሚታወቀው የጀርመኑ ክለብ አርቢ ላይፕዚግም በጣም መጥፎ የሚባል ሲዝንን እያሳለፈ መሆኑ ይታወቃል። እሱ ብቻ አይደለም፣ እንግዲህ ከአውሮፓ ተሳትፎ ውጭ እንደሆነም ታውቋል። ታዲያ በአርቢ ላይፕዚግ የሚጫወቱ ሁለቱ ተጫዋቾች ማለትም ቤንጃሚን ሲሶኮና ዣቪ ሲሞስ ከአርቢ ሌዝቢች ይለቃሉ ተብሎ ይጠበቃል። እንግዲህ ተጫዋቹ በጀርመን ብሮድካስት በቀረበበት ወቅት እንዲህ ሲል ነበር የተናገረው ይህ ክለብ ብዙ ነገርን ሰጥቶኛል፣ አሁንም መስጠትን አላቋረጥም። ወደፊትም ቢሆን ለጨዋቴ ይመቸኛል ብዬ ወደማስበው ክለብ ማቅናት ፍላጎቴ ነው ሲል ነው የተናገረው። ያ ነገር ለኔ እጅግ ጠቃሚ ነው ሲል ቤንጃሚን ሲስኮ ተናግሯል። እንግዲህ ይህ ተጫዋች መዳረሻው ሊሆን የሚችለው ላጫቱ እጅግ አመቺ ወደሆነ ክለብ የማቅናት ፍላጎት እንዳለው ፍንጭ ሰጥተዋል። እንግዲህ አርሰናል እንደሚታወቀው የአጥቂ መስመር ችግር ብቻ ነው ያለበት ኦልሬዲ የተገነባ ቲም ነውና ብዙ ተጫዋቾች ወደ አርሰናል ማቅናት ምኞታቸው ነው። ታዲያ የተጫዋች ወደ አርሰናል የማቅናት ፍላጎት እንዳለው እንዲሁ በይፋ ሰውቋል። ተጫዋች ወደ አርሰናል የማምራት እድሉም ሰፊ እንደሆነ እዚህ ጋር መረዳት አለብን። ነገር ግን የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪ ቤርታም ፍጥነትን ማሳየት እንዳለባቸው የሚያሳይ ነው። በተጫዋቹ ወኪሎችና በአንድሪ ቤርታ መካከል ላቅ ያሉ ድርድሮች እየተካሄዱ ነው እና በቅርቡ አዲስ ነገር እንሰማለን። እኔም እነዛን አዳዲስ መረጃዎች ወደ እናንተ የማደርሳችሁ ይሆናል። እስካሁን ድረስ አብራችሁን ቆያችሁ ከልብ አመሰግናለሁ። በአዳዲስ መረጃ እስክንገናኝ ድረስ መልካም ተመኘሁ።